ሞቼ ነበር ተሰብሬ ጌታ ወደ እኔ ባትመጣ የሚል መዝሙር ይሸራርጋዩዋትና በጣም የሚገባው ነገር እውነት ነው ማለት በጣም በቃ ያው ነገር መደጋገም አይሆንብኝና አንዳንድ ጊዜ ሰው ሼር የሚያደርገው ውስጤ ይገልጽልኛል የሚለውን ነገር ነው። እና ሀይሚዬ ሊጥሏት የሚሞክሩ ሰዎች በጣም ብዙ ናቸው፣ በጣም ማለት ነው። እኔ አሁን መቼም ቢሆን ከእሷ ጎን መቆሜን አላቆመም፣ መቼም ቢሆን ማለት ነው። እና እንግዲህ ትናንትና እንዳያችኋት በጣም ትንሽ ቪዲዮ ነው ያየናት። መጣች ድንገት ብሩኬ፣ በጣም ጥሩ ሁኔታ ላይ አልነበረም። ከዛ ሀይሚዬ መጣች ድንገት፣ ከዛ ወጣች። ከዛ ወዲህ ቲክቶክም ምንም ቴክስትም ምንም ፖስት አላደረገችም፣ ምንም በቃ ጥፍት ብላብናለች። እና ቀኑ ሙሉ ማለት ነው፣ ትናንትና ማምሻዋን እስከ ዛሬ ምንም ቢሆን ቢያንስ እንደው ቲክቶክ ላይ የሆነ ነገር ጣል ታደረግ ነበረ፣ የሆነ መልእክት ታስቀምጥ ነበር፣ ኢንስታግራም ላይ ምናምን ትመጣ ነበር። እና ዛሬ ግን የለችም። ከዛ እኔና እሷ የምንገናኝበት ቦታ አለ፣ ሁል ጊዜ እንደዚህ ጥቅስ ነክ ነገሮች ወይም ደግሞ በጥቅስ ተደርገው በግጥማቸው ተጽፎ ምናምን ሼፕ ፖስት የሚደረጉ ነገሮች ላይ እንገናኛለን። እና እዛ ቦታ ላይ እኔ ጥቅስ በጣም ወዳለሁ በነገራችሁ ላይ እና እዛ ቦታ ላይ ሀይሚዬ እንግዲህ አገኘኋት እና ያው ጫፋችሁ ምናምን በቃ ዛሬ መጨረሻ ላይ የናትም ትላንትናም በቃ በዛ በብስጭት ነው የሄደችው። እሷን የሚረዳት የለም። የሆነ ነገር ትሆናለች በቃ በብስጭት ምናምን በቃ በጣም ብዙዎቻችሁ እያሰበ ነው። ሀሳብ ነው ግን አንድ አንድ እኔ አንደኛ ፕራንክ ነው ብዬ ስላስኩት ነገሩን ያን ያክል ሀሳብ ውስጥ አልገባሁም። ምክንያቱም ፕራንክ ብዬ ነው የያስኩት ነገሩ ምንም ቢሆን እውነት ቢሆን እኔ እንጃ ሀይሚና ብሩኬ እንደዛ አይጠካከኑ ምንም ቢሆን ማለት ነው። ሀይሚዬም የሆነ ችግር እንደው ተገዳ ካልሆነ ይህንን አታደርግ። ምናልባት ተገዳ ካልሆነ ማለት ነው። ትናንትና ብሩኬ በዛ ደረጃ ሆነ ጥለው አትሄድም። እና ሀይሚዬ እኔ ቆንጆ እንግዲህ ሞቼ ነበር ተሰብሬ፣ ጌታ ወደ እኔ ባትመጣ በዚህ ምድር ላይ ማለት ነው እውነት ይህን ምላችሁ ውዶቼ፣ ማንም እንደ ፈጣሪ ያለ የለም። ማንም እንደ አምላክ ያለ የለም። ማንም ማለት ነው። እውነት ይህን ማንም እኔ ጊዜው ይሆን ሰው ይሆን አላቅም፣ ብቻ የምን በአሁኑ ሰዓት እስኪ እንደው ሙሉ ለሙሉ ማለት አልችልም፣ ቢያንስ ከመቶ ሰባ አስር ፐርሰንቱ ጥሩ ሊሆን ይችላል። ምክንያቱም ይህን በዙሪያችሁ በአካባቢያችሁ በቃ በያላችሁበት ቦታ በቃ ከእናንተ ጋር ያሉ ሰዎች ምን አይነት ሰዎች ናቸው? ደስታችሁን የሚፈልጉ ናቸው ወይ? ሀዘናችሁን የሚጋሯችሁ ናቸው ናቸው ወይ? ወይስ ደግሞ ለጊዜው ከእናንተ ጋር አብረው አጨብጭበው ደስተኛ ስትሆኑ ብቻ ወይም ደግሞ ሲኖራችሁ ወይም ደግሞ በቃ ጥሩ ሁኔታ ላይ የተመቻቸ ሁኔታ ላይ ብቻ ስትሆኑ ነው ነው የሚፈልጓችሁ፣ ወይስ የእውነት ንጹህ ጓደኛላችሁ? እውነቴን ነው የምላችሁ በጣም ከምታስቡት በላይ አሁን ላይ እኔ ጊዜው በጣም የሚያስጠላ ነው። በቃ በጣም የሚያስጠላ ነው። ሰው ከአጠገባችን ያለ ሰው ሰርቆ አይደለም ዘርፎ አይደለም አስጠንቅሮ አይደለም፣ ግን ለፍቶ ደክሞ ሲያልፍለት በቃ ለሱ የተሳካው ነገር ለእኔ ለምን አልተሳካም ብሎ በአሁኑ ሰዓት ከአጠገባ ያለውን ሰው ለማጥፋት የሚታገልበት ጊዜ ነው ያለው። በጣም መጥፎና ከባድ ጊዜ ማለት ነው። በቃ አጠገባችን ሰው ያለው ሰው ከፍ ብሎ ማየት አንፈልግም። በቃ በጣም ከባድ ነው። አድጎ ማየት አንፈልግም። ጊዜው በጣም ያስጠላል። ግን ፈጣሪ የጻፈልን ለእኛ የሰጠን መልካም ነገር አለ። ፈጣሪ ለኛ። ስንፈጠር ግንባራችን ላይ የሚጽፋት እድል አለሽ ገባችሁ በቃ ማንም ማንም እኛን ለመጣል ድንጋይ ቢፈነቅል ማንም እኛን ለመጣል ቢኳተም ፈጣሪ ደግሞ ከጎናችን በአንዱ ሲበላሽብን ብን በአንዱ ይከሰናል በቃ ይች ምድር እንደዚህ ናት ህይወት በቃ ይች ምድር እንደዚህ ናት በቃ የእውነቴን ነው የምላችሁና ቅመምዬ እኔ ቆንጆ አይዞ አንቺ ብቻ አይደለሽ እኔ አሁን እዚህ ጋር ሀይሚዬ ማበረታታት የምፈልግ ወይም ደግሞ አለውች ከጉንሽ ነኝ ማለት የምፈልገው ምንድነው? አንቺ ብቻ አይደለሽ። በቃ ይሄ በእያንዳንዳችን እንደው እህቶች፣ እስኪ ከጓደኞቻችሁ ምን አይነት ጓደኛ ነው ያላችሁ? ቅድም እንዳልኩት ምን አይነት ጓደኛ ነው ያላችሁ እናንተ የምር የእናንተን ደስታ የሚፈልግ ነው? እስኪ እንደው እናንተ ከእናንተ ጋር በደስታችሁ ጊዜ ባላችሁ ጊዜ አብሯችሁ የነበረ ግን የሆነ ችግር ላይ ስደርሱ ጥለዋችሁ እልም የሚሉ ጓደኞች የገጠማችሁ፣ እስኪ ጻፉልኝ ኮሜንት ላይ እንደ ስወዳችሁ እንደ ማወቅ ፈልጌ ነው። እግዚአብሔር ነው የምላችሁ። እኔ በራሴ የደረሰ አንድ ታሪክ ልንገራችሁ። እኔ አረብ ሀገር እያለሁ ማለት ነው በጣም ጥሩ ቦታ ነበር ያለሁት። በጣም ነጻነት ነበረኝ። ከማንም በላይ ነበረ የሚከፈለኝ። እዚ ሀገር ላይ ማንም ሰው የማይከፈለውን ይከፈለኝ ነበረ። በጣም ጥሩ ቤት ነበረ። ጓደኞች ነጋብዝ ነበር እያመጣሁ ቤት፣ እዛ ሰዎች ቤት ማለት ነው። እነሱ በሚፈልጉ ቦታ ሁሉ ሩጬ ሄድ ነበር፣ እገኝ ነበር። ብር ሲቸግራቸው አንድ ቀን እንጃ አላበድርም ብዬው ማቀው ጓደኛ ካለ እኔ ይበልና የጻፍ ከኔ ጓደኞች ማለት ነው። እና ግን አሁን ላይ አገር ገብቻለሁ። አገር ከገባሁ በኋላ በቃ በጣም የቅርብ በጣም የኔ የምላቸው ሰዎች እግዚአብሔርን ነው የምላችሁ። እግዚአብሔርን በቃ የሆነ ጊዜ ላይ ካላስታውስኳቸው አያስታውሱኝም። ኦሬዲ እረስተውኛል። ከዛ ደግሞ የሆነ በየጊዜው ደግሞ እኔ ሳስታውሳቸው ሌላ ነገር ፍለጋ መሰላቸው፣ በቃ ከበዛው ብዛ ተለያየን። በቃ በጣም በቃ ምን ልበላችሁ እንኳን አይደለም ይለያያሉ ይቅርና እኔ እንጃ። በጣም ብዙ የት ይደርሳሉ የሚባሉ ጓደኛሞች ነበርን፣ ግን በቃ ገና ለገናው እናንተን በቃ የሆነ ዝቅ ብላችሁ ምናምን የምኖሩ ነው ያለነሱ ማለት ነው፣ ያለነሱ መኖር የማችሉ አይነት ሰዎች አድርገው ነው የሚያስቡትና ና ወይም ደግሞ በቃ እነሱ ከእናንተ በላይ ስለሆኑ እናንተ እንድትፈልጓቸው ይፈልጋሉ ምናምን ነገርና በጣም ይገርመኛል። በነገራችን ላይ ማለት ነው የምር የሰው ልጅ እንደው በዚህ ልክ በጣም ጊዜው ነው ጊዜው ነው ብዬ ነው ማስበው። እኔ ሰው ነው ለማለት ይከብዳል። በቃ ሁሉም በሚባል ደረጃ ማለት ይቻላል የእናንተን ለውጥ የሚፈልግ የለም፣ የእናንተን ዝቅታ የሚፈልግ ብቻ ነው ያለው። እና እግዚአብሔር ይጠብቃችሁ ቡቡዬና ሀይሚዬ፣ እንደው ፈጣሪ አላቅምን ብዬ እንደምነግረው ማለት ነው ስሩን ያትስሮ። አይደለም ስራ ነው፣ ፍራንክ ነው ስሩ። ካልሰሩ መለወጥ የለም፣ ካልሰሩ ማደግ የለም። ግን እንደው የእናንተን ስም በክፉ የሚያነሳውን እንደው እምን ብዬ ልርገመው ተራጋሚ መሆን አልፈልግም። ግን እንድትራገሙ ያስገድዱ መድኃኒዓለም እንደው ምላሳችሁን የያዘው ስለ እነሱ ክፉ ስታወሩ ወይም በእነሱ ምክንያት ስትታሉ ስትጨቃጭ እና ቅመሚያ ይዞሽ የኔ ቁንጆ የኔ ጀግና። አንቺ ጀግና ሴት ነሽ፣ ጎበዝ ሴት ነሽ፣ አንበሳ ሴት ነሽ። በዛ ላይ ደግሞ ንጹህ ሴት ነሽ። ንጹህ ልብ ጋር ደግሞ ፈጣሪ አለ። ፈጣሪ ይደግፈሻል። አለቅ